ሰላም ጤና ይስጥልኝ፣ ተከብራችሁ ተመልካቾቻችን። ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጆቹን ወደ እናንተ እያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጆች እንለፍ። በጉራጌ ዞን ምንም ዓይነት ክትባት ያላገኙ ከ22 ሺህ በላይ ህፃናት መኖራቸው ተነገረ። የጉራጌ ዞን ጤና መምሪያ በተለያዩ ምክንያቶች ክትባት ላላገኙ ህጻናት ከጥቅምት 13 ቀን 2018 ዓ ም ጀምሮ በዘመቻ መልክ ክትባት እየሰጠ መሆኑን አስታውቋል። በዞኑ ክትባት ያላገኙት እድሜያቸው ከአንድ ዓመት በታች የሆኑ ህጻናት፣ ክትባት ጀምረው በተለያዩ ምክንያቶች ያቋረጡ እድሜያቸው ከአምስት ዓመት በታች የሆኑ ህጻናት በማፈላለግ ተጠቃሚ እንዲሆኑ እየተደረገ መሆኑን የጉራጌ ዞን ጤና መምሪያ ኃላፊ አቶ አየለ ፈቀደ ለብስራት ሬዲዮ ተናግረዋል። አቶ አየለ አክለውም በዞኑ በሁሉም መዋቅሮች ከአንድ እስከ አምስት ዓመት እድሜ ያላቸው ያላቸው 22 ሺህ 709 ህጻናት ምንም አይነት ክትባት አለማግኘታቸውን ለጣቢያችን ተናግረዋል። በተጨማሪም 18 ሺህ 20 ህጻናት በልዩ ልዩ ምክንያቶች ክትባት ጀምረው ያቋረጡ በመሆናቸው ከጥቅምት 13 ጀምሮ በሚካሄደው የክትባት ዘመቻ ተጠቃሚ እንዲሆኑ ሁሉም የበኩሉን አስተዋጽኦ ማበርከት አለበት ተብሏል። የክትባት አገልግሎት ለሁሉም ተደራሽ ለማድረግ ከፍተኛ ገንዘብ ጊዜና ጉልበት የሚጠይቅ በመሆኑ ዘመቻውን ይበልጥ ውጤታማ ለማድረግ በየአካባቢው መከተብ የሚገባቸውን ህጻናት በመለየት ተጠቃሚ ማድረግ ማድረግ ይገባል። ይህ የክትባት አገልግሎት ከ12 በላይ በሽታዎችን ለመከላከል የሚያስችል በመሆኑ አንድም ህጻን ሳይከተብ እንዳይቀር የጤና ሴክተር አመራሮችና ባለሙያዎች፣ የሴቶችና ህጻናት የትምህርት ቤቶች አመራሮች እንዲሁም እናቶች በንቃት መሳተፍ ይጠበቅባቸዋል ሲሉ አቶ አየለ ገልጸዋል። ስትል መባወርቅን የዘግባለች። በወሊሶ ከተማ ሀሰተኛ የብር ኖቶች በማዘጋጀት በማሰራጨት የተከሰሱ አምስት ግለሰቦች በስራት ተቀጡ። በደቡብ ምዕራብ ሸዋ ዞን በቾ ወረዳና ወሊሶ ከተማ ሀሰተኛ የብር ኖቶችን በማዘጋጀት በማሰራጨትና በመደበቅ የተከሰሱ አምስት ግለሰቦች በስራት ተቀተዋል። እንደ ደቡብ ምዕራብ ሸዋ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር ትግሉ ለገሰ እንደገለጹት አንደኛ ተከሳሽ ሰለሞን ጌታቸው ሁለተኛ ደሳለኝ አንጋሳ ሶስተኛ ትዕግስት ፈይሳ አራተኛ ተስፋዬ እንዳሉ አምስተኛ ዓለማስራት የተባሉ አምስት ተከሳሾች ሀሰተኛ የብር ኖቶችን በማዘጋጀት በመያዝ በማሰራጨት በመደበቅ ወንጀል ተከሰዋል። አንደኛው ተከሳሽ ሰለሞን ጌታቸውና ሁለተኛ ተከሳሽ ደሳለኛ አንጋሳ ጥር 17 ቀን 2017 ዓ ም ከቀኑ 11 ሰዓት ተኩል ላይ በበቾ ወረዳ አንድ ሱቅ በመግባት የተለያዩ እቃዎችን ሲገዙ ሀሰተኛ ብር እየሰጡ ስለነበር ለፖሊስ በተሰጠ ጥቆማ በቁጥጥር ስር ሲውሉ 43 ሺህ ብር የሀሰተኛ ኖቶች በእጃቸው ተገኝቶ በቁጥጥር ስር ውለዋል። ሶስተኛዋ ተከሳሽ ትዕግስት ፈይሳ ሀሰተኛ የብር ኖቶችን ከአንደኛው ተከሳሽ ሰለሞን ጌታቸው ጋር በመሆን ወሊሶ ከተማ ውስጥ በአንድ ቤት ተከራይተው ሀሰተኛ ብሩን የሚያዘጋጁ ሲሆን አንደኛው ተከሳሽ ሰለሞን ጌታቸው በቁጥጥር ስር ብሎ የሀሰተኛ ብር ኖቱ የሚባዛበትን ቤት መርቶ ሲያሳይ ሶስተኛዋ ተከሳሽ ትግስት ፈይሳ የብር ማባዣ ማሽኑን በመደበቅና በመሸሸግ ያባዛችውን ሰባ አምስት ሺህ ብር በአጥር ወርጉራ ለማምለስ ስትሞክር በቁጥጥር ስር ውላለች። አራተኛና አምስተኛ ተከሳሾች ሀሰተኛ የብር ማሽንና ኖቶቹን በመሸሸግና በማስቀመጥ በቁጥጥር ስር ውለዋል። ፖሊስ በአምስቱም ተከሳሾች እጅ ላይ የተገኘውን 3 ሺና የ75,000 ብር ኖቶችን በባንክ ባለሙያዎችና ማሽን በማስመርመር ሀሰተኛ መሆኑን ሊያረጋግጥ የቻለ ሲሆን የምርመራ መዝገቡንም በበቂ ማስረጃ በማጠናከር ለአቃቢ ህግ ልኳል። አቃቢ ህግም በወንጀል ህግ ቁጥር 356፣ 357፣ 359ና 361 የሀሰተኛ ብሮችን መስራት ማዘዋወርና በመሸሸግ ወንጀል ክስ መስርቷል። በአቃቢ ህግ የተመሰረተውን ክስ የተመለከተው የደቡብ ምዕራብ ሸዋዞን ከፍተኛ ፍርድ ቤትም ሰሞኑን በዋለው ችሎት አንደኛ ተከሳሽ ሰለሞን ጌታቸው በ9 ዓመት ከስምንት ወር እስራት፣ ሁለተኛ ተከሳሽ ደሳለኝ አንጋሶ በሶስት 3 ዓመት እስራት፣ ሶስተኛ ተከሳሽ ትዕግስት ፈይሳ በሰባት ዓመት ዓመት ከዘጠኝ ወር እስራት፣ አራተኛ እና አምስተኛ ተከሳሽ በስድስት ወር ቀላል እስራትና በገንዘብ እንዲቀጡ የተወሰነባቸው መሆኑን ምክትል ኢንስፔክተር ትግሉ ለገሰ ጨምረው ተናግረዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘ ነው መረጃዎች እንለፍ። የአሜሪካን ማዕቀብ ፑቲን ማጣጣላቸውን ተከትሎ የኢኮኖሚ ህመሙ በቅርቡ ይሰማቸዋል ሲሉ ትራምፕ ዛቱ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን አሜሪካ በሩሲያ ሁለት ትላልቅ የነዳጅ ኩባንያዎች ላይ ማዕቀብ መጣሏን አጣጥለዋል። ይህንን ተከትሎ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንደተናገሩት የሩሲያው ፕሬዚዳንት በቅርቡ የኢኮኖሚው ህመም እንደሚሰማቸው ጠቁመዋል። ትራምፕ በዋይት ሀውስ ለጋዜጠኞች እንደተናገሩት እንዲህ አይነት ስሜት ስለሚሰማው ደስተኛ ነኝ ብለዋል። ይህ ጥሩ ነው። ከስድስት ወር በኋላ ስለ ጉዳዩ አሳውቆታለሁ። ሁሉም ነገር እንዴት እንደሚሄድ እናያለን ሲሉ ትራምፕ ተደምጠዋል። ፑቲን በትናንትናው እለት በግዙፎቹ የሩሲያ የኢትዮጵያ የነዳጅ ኩባንያዎች በሆኑት በሮስኔፍት እና ሉኮይል ላይ የተጣለውን ማዕቀብ ወዳጅነት የጎደለው ድርጊት ሲሉ ገልጸው ነገር ግን ድርጊቱ በሩሲያ ኢኮኖሚ ላይ የሚኖረውን ጉዳት አቅልለውታል። በተፈጥሯቸው ማዕቀቦች ከባድ ናቸው እናም የተወሰነው ውጤት ይኖራቸዋል ነገር ግን በኢኮኖሚያችን ጤና ላይ ምንም ዓይነት ተጽዕኖ አይኖራቸውም ሲሉ ፑቲን ተደምጠዋል። ዩናይትድ ስቴትስ ማዕቀቡን ረቡዕ ዕለት የጣለችው ሞስኮ በዩክሬን ያለውን ጦርነት ለማቆም ሞስኮ በዩክሬን ያለውን ጦርነት ለማቆም የሰላም ሂደት ላይ ከባድ ቁርጠኝነት ማንነት ስለሌላት ነው ማለቷ ይታወሳል። የግምጃ ቤት ዲፓርትመንት በመግለጫው እንዳስታወቀው እርምጃዎቹ የሩሲያን የኢነርጂ ዘርፍ የክሬምሊን ለጦርነት መሳሪያዎቿ ገቢ የማሳደግ አቅምን ለመጨመርና የተዳከመ ኢኮኖሚዋን ለመደገፍ ያነጣጠረውን እንቅስቃሴ ይጎዳል ብሏል። የግምጃ ቤት ጸሐፊ ስኮት ቤሴንት በመግለጫቸው ላይ ግድያውን ለማስቆምና የተኩስ ማቆም እንዲደረስ ጊዜው አሁን ነው ብለዋል። የሉቲኒያ ፕሬዝዳንት የሩሲያ ጄቶች የሀገሪቱን የአየር ክልል ጥሰዋል ሲሉ ተናገሩ። የአውሮፓ ህብረት መሪዎች በዩክሬን ያለውን ጦርነት ወደ ሀገሮቻቸው ሊሸጋገሩ ይችላል በሚል ስጋት መከላከያዎቻቸውን እንዴት ማጠናከር እንዳለባቸው ሲወያዩ ሁለት የሩሲያ ወታደራዊ አውሮፕላኖች ከሞስኮ ለአጭር ጊዜ ወደ ሊትዌኒያ የአየር ክልል ገብተዋል። የሊትዌኒያ ጦር ኃይሎች በወጣው መግለጫ ሁለት አውሮፕላኖች ሱ 30 ተዋጊና ኢል 78 ነዳጫኝ ሐሙስ ወደ ሊትዌኒያ ገብተዋል። በጎረቤት ሩሲያ በሚገኘው ካሊንግራንድ ልምምዶችን ሲያካሂዱ እንደነበረም ጦር ኃይሉ አስታውቋል። ፕሬዝዳንት ጊታናስ ናውሳዳ በኤክስ ላይ ባሰፈሩት መልእክት ይህ የዓለም አቀፍ ህግንና የሊትዌኒያን ግዛት አንድነትን በግልጽ መጣስ ነው ሲሉ ሀገራቸው የሩሲያ ኤምባሲ ተወካዮችን በግዴለሽነትና አደገኛ ድርጊታቸውን ለመቃወም እንደምትጠራ ተናግረዋል። ከኔቶ ባልቲክ አየር ፖሊስ የተውጣጡ ሁለት የስፔን ዩሮ ተዋጊ አውሮፕላኖች በምላሹ አካባቢውን እየጠበቁ መሆናቸውን የሊትዌኒያ ጦር አስታውቋል። የሩሲያ መከላከያ ሚኒስቴር ወረራውን መፈጸሙን አስተባብሏል። በረራዎቹ የተካሄዱት ህጎችን በጥብቅ በማክበርና ከመንገ መንገዳቸው ያልራቁ እና የሌሎች ሀገራትን ድንበር የማይጥሱ ናቸው ብለዋል። ክስተቱ ያጋጠመው የሊቱዌኒያ እና ሌሎች አውሮፓ ህብረት ሀገራት መሪዎች ሐሙስ ለት በብራስልስ በተካሄደው ስብሰባ ላይ ነው። አውሮፓ በአስር አመታት መገባደጃ ላይ ከደረሰባት ጥቃት ራሷን መከላከል እንድትችል ዝግጁነት 2030 የሚል ስያሜ የተሰጠውን እቅድ በማጽደቅ ላይ ነበር። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቱብ መረጃ ሰዓታችን ይህን ይመስላል። መረጆችን ወደ እናንተ እያደረስኩ ሰምሀር አለባቸው ከመላው የስቱዲዮ ባለሙያ ዎች ጋር አብሬያችሁ ቆይታ ያደርግ ያለው መልካም ቆይታ